ለበርካቶች የስራ እድል እየተፈጠረባቸው ካሉ የስራ ዘርፎች ውስጥ የግንባታው ዘርፍ በዋናነት ይጠቀሳል። ዘርፉ በቋሚነት ብሎም በጊዜያዊ ቅጥር ከጀማሪ አንስቶ የካበተ ልምድ ያላቸው በርካታ ሙያተኞች ይሰሩበታል። ይህ እንዳለ ሆኖ ዘርፉ ከፍተኛ የስራ ላይ ደህንነት አደጋ የተጋረጠበት በመሆኑ በስራ ሂደት ውስጥ መሰረታዊ ጥንቃቄዎች የሚያስፈልጉ ትኩረትም የሚሻ ነው። በኢትዮጵያ ከትራንስፖርት ዘርፉ ቀጥሎ ከሚደርሱ የስራ ላይ አደጋዎች በሁለ ተኛ ደረጃ ላይ የተቀመጠው የግንባታው ዘርፍ ነው። የአዲስ አበባ ከተማ መንገዶች ባለስልጣን የመንገድ ግንባታ ጥገናና የመንገድ ሀብቶችን የማስተዳደር ስራዎችን እንደሚሰራ ይታወቃል። ባለስልጣኑ በመንገድ ግንባታ ስራዎች ላይ ሰራተኞች የስራ ደህንነትን ለመጠበቅ ለሰራተኞች የቅድመ ሙያ ደህንነት ስልጠናዎችን በመስጠት ወደ ስራ እንደሚያሰማራ የአዲስ አበባ ከተማ መንገዶች ባለስልጣን የስልጠና ማዕከል ዳይሬክተር አቶ መስፍን ከበደ ተናግረዋል። ስልጣን በዋናነት የመንገድ ግንባታ የጥገና ስራዎች ይሰራል። ይህንን ለመስራት ደግሞ በጣም በርካታ የጉልበት ሰራተኞች፣ በርካታ ግንበኞች፣ በርካታ አናጺዎች ተሰማርቶ የሚሰሩ በጣም በርካታ ሰራተኞች አሉ። ስራው በባህሪው አደጋ ተጋላጭነቱ የዛን ያክል ሰፋ ያለ ነው እና ይህንን አስመልክቶ እንደ ስልጠና ማዕከል ያው የግንዛቤ ማስጠበጫ ስልጠናዎች ከእውቀት ጋር ተያይዞ በእውቀት ማነስ በግንዛቤ እጥረት ሊገጥሙ የሚችሉ የአደጋ ስጋቶችን በመቀነስ በኩል በጣም ሰፊ የስልጠና ስራ እንሰራለን። ከዛ ውስጥ የሙያ ደህንነትና ጤንነት ስልጠና አንዱ ነው። ባለስልጣኑ የስራ ላይ ደህንነትን በተመለከተ በየ ጊዜው ለሰራተኞች ስልጠና ከመስጠት በተጨማሪ በስራ ማስኬጃ ቦታ በመሄድም የክትትል ስራ ይሰራል የባለስልጣኑ የስራ አካባቢ ደህንነት ቡድን መሪ ሶፊያ ኑረድን አብዛኞቹ የግንባታ ላይ አደጋዎች የሚከሰቱት በጥንቃቄ ጉለትና በግንዛቤ እጥረት ነው ይላሉ ብዙ ጊዜ ያው እኛ እንዳየነው የግንዛቤ እጥረት ነው ማለት ሲያቁ ያው ራሳቸውን መከላከል እንዳለባቸው ያውቃሉ። ይሄ ማቴሪያል ለምንድነው የሚጠቅመን የሚለውም ዲቴል እውቀት ክፍተት ስላየን የሚሰጠው ስልጠና ላይ አንዱ ፓርት ነው። የግል ጉዳት መሳሪያዎች ምንድን ናቸው? አጠቃቀማቸው እንዴት ነው ከምን ነው ሴፍ የሚያደርግ የሚጠብቀን የሚለው እና እዚህ አየነው ክፍተት የግንዛቤ ጥረት ነው ብለን የወሰድ ነው። ሰው ያው ሲያውቅ ነው የሚተገብረው እና እዚህ ላይ ክፍተት ስላየን ሞር የግንዛቤ ጥረት ነው። አንድ ሰራተኛ ስራ ከመጀመሩ በፊት አንደኛ ሙሉ ትጥቁን ማሟላት አለበት። ለስራ የሚጠቀምባቸው ማቴሪያሎችን ቼክ ማድረግ አለበት። መሰል መሰላል ተጠቅሞ የሚሰራ ከሆነ መሰላሉ አለመሰበሩ የሚጠቀምባቸው መምቻዎችን እነሱ ሴት ናቸው ወይ አልተሰበሩም፣ ልጠቀምባቸው ይችላለሁ የሚለውን ቀድሞ ቼክ አድርጎ ነው ወደ ስራ መግባት ያለበት። የቅድመ ደህንነት ስልጠና በመውሰዳችን በግንባታ ላይ ሊከሰቱ የሚችሉ አደጋዎችን እንድንከላከል ረድቶናል የሚሉት በግንባታ ላይ የተሰማሩ ሰራተኞቹ፣ ራሳችንን ከአደጋ ለመከላከል የሚያግዙ የደህንነት ልብሶችንና ሴፍቲ ጫማዎችን ባለስልጣኑ እንደሚያቀርብላቸውም ተናግረዋል። አናጺ ነኝ። ሰባት ዓመት ነው እዚህ መስሪያ ቤት ውስጥ ብቸልተኝነት በንዝላልነት ምናምን ራስን እንዳልጎዳ ምናምን እያየሁ አስተውዬ እንድሰራ ምናምን ሆኜ ነው የምሰራው። ትኩረት ነው መሰለጥ ነው አዎ ሴፍቲ ጫማ አርጋ አደው ግዴታ ነው በሽልተኝነት እኮ አንድ የሚስማር ወቅቱኝ ያውቃል ባያስነክሰኝ ስልጠናው ላይ በጣም ጥሩ ግንዛቤ እያገኘን ያለ ነው የሚሰጥ የደህንነት መከላከያ ራሳችን ከአደጋ የምንከላከልበት ማለት ነው እና እሱ በአግባቡ መጠቀም እንዳለብኝ ነው የተገነዘብ እየተገነዘብ ያለሁት ከዚህ በፊትም ግንዛቤ ነበረኝ ግን የበለጠ ደግሞ ቀት አጉንቻ አለው ማለት ነው ልብሶችን ቱታዎችን ጓንቶችን ሄልሜንቶችን እነዚህ እናደርጋለን በስራ ቦታ ላይ ድንገተኛ አደጋ በሚያጋጥምበት ወቅት የስራ ደህንነት አስጠብቆ ለተጎጂዎች የመጀመሪያ ሕክምና እርዳታ የሚሰጡ በግንባታ ቦታዎች ላይ የተሰማሩ ሰራተኞች መኖራቸውን የነገሩን ደግሞ የባለስልጣኑ የሕክምና መስጫ ማዕከል ኃላፊ አለማየሁ አበበ ናቸው። ሰራተኛው በየሳይቱ ያለ ከተማውን ያካለለ፣ በየሄድሽበት ቦታ ሁሉ የምታገኙ ሰራተኛ ስለሆነ በስራ ላይ ጉዳት የሚፈጠሩ ችግሮችን የሚገጥሙት ሰራተኛ ስለሆነ ለሚሰጣቸው የስራ ላይ ጉዳት መከላከያ ባሻገር ድንገት የሆነ ችግር ሀፕን ቢያደርግ ለሰራተኛው እዛ ላሉ በንብረት ስራ በንብረት ርክክብ ለሚሰሩ ሰራተኞች የፈርስቴድ ኪቶችን በማስተማር ይሰጣል፣ ያስተማረ ይሰጣል። ኢሚዲትሊ አክሽን ይወስዳሉ ማለት ነው። እዛ ጋር ችግር ካለ የግንባታ ስራዎች ላይ ሊያጋጥሙ የሚችሉ አደጋዎችን ለመከላከል ግንዛቤን ለሙያተኞች ማስፋትና መሰረታዊ የጥንቃቄ መሪዎችን መተግበር እንደሚገባም ተናግረዋል።